ምክንያቱም የምሄድበት ሀገር ምናልባት ላይኖር ይችላል። ገቢና አረፊበት ዋናው ጤና ነው። ቀላል ቀምጥም የዛሬ ስንት ዓመት ይህንን ቤት ብዙ ብሎ ሰው መቶ ነበረ እና አሁን ይቆጨኛል። ብገዛው እኔ እኔ ይላችሁ እግዚአብሔር ምስክሬን ነው የምላችሁት። ብቻዬን እኮ ስለሆንኩ እኮ ነው ምንም ነገር የማልሰራው። ብቻዬን ነኝ በቃ። እኔ ደግሞ ነፃነት የሚጋፋ ነገር አለው ግን እንጂ የዚህ ቤት ሰውዬ በሰው አትላልበት፣ እንደዚህ እንደዚህ እንደዚህ መሸጥ ፈልጋለሁና ግዙ ሲለኝ ሳስበው፣ አሁን የዛኔ እኔ ደግሞ ገና እረፍት ማለት ነው፣ አሁን መዝናናት ነው ሲል የሆነ ሰውዬ ገዝቶት እስካሁን ድረስ አለው በጣም። እዚህ ቤት ማለት ነው

ሁለቱም